ዲያቆን ምህረት ማለት በቤት ክርስቲያናችን አገልጋይ የሆነ አባቱም ቄስ ናቸውና እግዚአብሔር ከልጅነቱ ጀምሮ የጠራው የወደደው ያከበረው እና ለዚህ ትልቅ ማድረግ ያደረሰው በጣም የተከበረ የተወደደ ልጅ ነው እና ሃርቨርድም ይሁን ኤምአይቲም ይሁን ያው ልጁ ያው ጥሩ ትምህርት ቤት እንደገባ ሰምተናል። በጣም ምሁር የሆነ በጣም እውቀት ያለው እየተባረከ ልጅ ነው እና እንደዚህ የመሰለ ጥሩ ጥሩ ሰዎችን እግዚአብሔር አልፎ አልፎ ይሰጠናልና የሚለውን ነገር እስኪ ብሬክዳውን እያደረግን እስኪ እንወያይበትና እናደ ክሊፍና ስቱወርት በነገራችን ላይ ለማያውቋቸው ሰዎች ጊሚን አንሰር በሚለው ዩቱብ ቻንል ላይ በጣም ይታወቃሉ። ኦልሞስት ወደ አንድ ሚሊዮን ሰብስክራይበር፣ ግን ከዛ በላይ ደግሞ ወደ ኦልሞስት 20 ዓመት እንደዚህ ዩኒቨርሲቲ ላይ ትምህርት ካምፕሶቹ ላይ እየሄዱ ብዙ አድማጮችን ይሰበስባሉ፣ ያዳምጣሉ። እነዚህ አድማጮች ደግሞ ከተለያየ ቤተ እምነት ነው የሚመጡት። አግኖስቲክም ኤቴስትም ሊሆኑ ይችላሉ። እና የሚያቀርቡት ጥያቄና መልስ የመሰለ ውይይት ነው። እኔ እስከማየው ድረስ በጣም ብዙ የፕሮቴስተንት አይነት እንትናቸውን በጣም ፑሽ አያደርጉም እንደ ሌሎች ማለት ነው አይ ቲንክ አንዱም ብዙ አድማጮች ሊያገኙም የቻሉ አንዱ ያ ነው። ሌላው ደግሞ ያው እንደምናውቀው ፕሮቴስታንት ደግሞ ብዙም ስለ ስለ መኮንን ስለ ኃጢአት ስለ ፍርድ እንደዚህ ሰውን ከቤተክርስቲያን የሚያርቅ ወይም ከክርስቲያኒቲ የሚያርቅ እነዚህ ነጥቦችን እንትን አይሉም እስካየሁት ድረስ ማለት ነው አይጠቅሷቸውም። እና ው ይሄ ደግሞ ብዙ ህዝብ ደግሞ እንዲሰበሰብ ያደርጋል ማለት ነው። አሁን ለምሳሌ ጆል ኦስቲን አነቃቂ ሰባኪ እንደ ማለት ነው። አሁን እሱ አነቃቂ ሞቲቬሽናል ስፒከር። አሁን እሱ ብዙ ወደ አስር ሺህ ምናምን በአንድ እሁድ ጠዋት ታያላችሁ ማለት ነው። ይሄ ምንድን ነው? እንደምናየው ይሄ ኮንደሚኔሽን ሲን ምናምን ኃጢአት እነዚህ እነዚህ ነገሮችን ከአፉ ሲጠቅሳቸው አናይም። ማለት ሰውን ስለሚያስፈራ ሰውን ከቤተ ክርስቲያን ያራርቃል ብሎ ስለሚያስብ ማለት ነው። ሌላው ደግሞ ያው ይሄ ነው፣ ሃይማኖት ችናት ትክክለኛዋ መንገድ ብሎ በስንስራት ደግሞ አያስተምርም። ለዛም እስላሞችም ሁሉ ይመጣሉ። ይሄ ኖን ዲኖሚኔሽን የሚለው ነገር በጣም የዘመናችን በጣም የከፋ እንትኑ አንዱ ይሄ ነው። እና ኦልሞስት አቋቋማቸውም ኦልሞስት ወደ ኖን ዲኖሚኔሽን እየተጠገም ሊሆን ይችላል። እና ይሄ ባክግራውንዳቸው እንደዚህ ይመስላል። ብዙ በዛ ምክንያት ብዙ ተከታዮች አላቸው፣ ብዙ የሚያዳምጣቸውም አላቸው። እኔ እንደውም ትንሽ አፕሪሺየት ማድረግላቸው ምንድን ነው ከተባለ በሳይንስ በኩል ጥሩ ጥሩ መልስ አላቸው። አግኖስቲኮችን አቴይስቶችን እንዴት አድርገን ነው ወደ ቴዝ የምናመጣቸው በሚለው ያን አፕሪሺየት ላድረገው ይችላል። ማንኛውም ሰው እኮ እውነት በእግዚአብሔር ፍጡር በስላሴ አምሳል እንደተፈጠረ ሆኖ እውነት ሊኖረውም ይችላል። እና በዛ መሰረት አንዳንድ እንትን አላቸው ጥሩ ነገር ጥሩ ነገር ማላቸው። አዳምጧቸው እያልኩም አይደለም ስፖንሰርም ያልኳቸው አይደለም ግን ባክግራውንድ ባክግራውንዳቸው እንደዛ ነው የሚመስለው። ባክግራውንዳቸው በብዛት የሳይንቲፊክ መልስ እንደዛ ሲሰጡ እናያለን። እና ለማንኛውም እነዚህ ሰዎች ይታወቃሉ። በጣም ብዙ ነው የሚያውቃቸው። እና ለዛ ነው አሁን ይሄ ቪዲዮ በጣም ቫይራል የሆነው። ምክንያቱም እስካሁን ድረስ ኦርቶዶክሳዊያን በተለይ ኢትዮጵያን ኦርቶዶክሳዊያን ወይም ኦሪየንታል ኦርቶዶክስ በተለይ እንደዚህ አርጎ ቻሌንጅ አርጓቸው አያውቅም እኔ እስከማቀው ድረስ ማለት ነው። እና ቀጥታ እየጠየቃቸው ስለ ቅዱስ ቁርባን ነው። እናንተ የምትሉት እናንተ ፕሮቴስታንት ማለት ነው የምትሉት ያው ምሳሌ ነው ሲምቦሊክ ነው እንጂ እውነት የእግዚአብሔር ስጋና ደሙ የሚገለጥበት ወይም ስጋና ደሙ ነው እውነት የምንቀበለው ብላችሁ አታምኑም እናንተ ሲምቦሊክ ብላችሁ የምታምኑት፣ እኛ ደግሞ እንደዛ ለ የምናምነው። ስለዚህ የእናንተ የመጽሐፍ ቅዱስ አውቶሪቲ ከየት ነው የሚመጣው? የቅድመ አባቶች ወይም እነዚህ የአንደኛ ክፍለ ዘመን የነበሩት አባቶች የሐዋርያት ደቀ መዛሙርት ሐዋርያት ራሱ ደቀ መዛሙርት ወይም ደቀ መዛሙርት የራሱ ደቀ መዛሙርት ነበራቸው አይደለ? ስለዚህ እነሱ እንደ እግኒሽየስ የሚባሉት ለምሳሌ ሲጠቅስልን እናያለን። አሁን እነዚህ ሰዎች ከእግዚአብሔር ጋር ሐዋርያት ከክርስቶስ ጋር ሲነጋገሩ ሲጨባበጡ፣ የነበሩ በጣም የቀረቡት ከእሱ ጋር አብረው ሲበሉ፣ ከእሱ ጋር አብረው ሳይላቀቁ የኖሩ አስራ ሁለቱ ደቀ መዛሙርት ማለት ነው። እና ከእነሱ ቀጥሎ ደግሞ የራሳቸውም ደግሞ ደቀ መዛሙርትም ነበራቸው የሚከተሏቸው ማለት ነው። እና አሁን ከነሱን አሁን መማር ያለብን በሚለው መሰረት አርጊመንቱን ያቀረበው በዛ ልክ ነው። እና የሰው ልጅ ኦቶሪቲውን ከየት ነው የሚያገኘው? በመጽሐፍ ቅዱስ ሲተርጉም ትልቁ ኦቶሪቲ ከየት ነው የመጣው ነው። አሁን እኔ ያየሁት በተለይ ክሊፍና ስትወርት ብዙ ጊዜ እስላሞችን ሲከራከሩ አንተ ሙሐመድ የሚለው ከአምስት መቶ ዓመት በኋላ ከክርስቶስ ካረገ ከአምስት መቶ ዓመት በኋላ ነው ሙሐመድ የመጣው እና አንተ እንዴት አድርገህ በዛ ሰዓት ያለውን ታምናለህ? ወደፊት የመጀመሪያው ሰዎችን አታዳምጥም እንጂ እነ ማቴዎስ፣ እነ ሉቃስ፣ እነ ዮሐንስን አታዳምጣቸውም እንጂ እያሉ ሲሰብኩ ሲያስተምሩ እናያለን። ይሄ ማለት እነሱ ሂስቶሪካሊ ሞር ክርስቶስን የቀረቡ ሰዎችን የበለጠ እውነቱን ትክክለኛውን ሃይማኖት የበለጠ እነሱ ናቸው የያዙት እውነታዊ ምስክሮቹ ምንላቸው እነሱ ናቸው እያሉ ሲያስተምሩ እናያለን። ግን ወደ ኦርቶዶክስ ደግሞ ወይም ወደ አፖስቶሊክ ፋዘርስ ደግሞ ስንመጣ ደግሞ አይ እነሱ አይደሉም ማመን ያለብን የኮንቴክስቱን ነው። የብዙ ጊዜ ኮንቴክስት ኮንቴክስት ሲል እንሰማለን። ስትወርት እዚህ ድቤት ላይ ማለት ነው። እና ኮንቴክስት ማለት ምን ማለት ነው? ስላነበብከው ኮንቴክስቱን ብቻ ኮ ትርጉሙን እዛው ላይ አታገኘውም። ንባብ ያጠፋል፣ ትርጓሜ ያድናል የሚሉት አባቶቻችን ኮ ለዛ ነው። ግን በዛ መሰረት ደግሞ ትርጓሜውን እኛ ከየት ነው የምናመጣው ነው ጥያቄ። አሁን እኮ ትልቁ የስቱዋርት እና የክሊፍ ችግር በአጠቃላይ የፕሮቴስታንትም የኖንዲኖሽንም ትልቁ ችግራቸው ሴንትራል ኦቶሪቲ ወይም ገቨርኒንግ ኦቶሪቲ የለም የሚመራቸው ትርጓሚውን የሚሰጣቸው ምንም ምንም ሴንትራል ኦቶሪቲ የሚባል ነገር የላቸውም። በዛ ምክንያት አንድ አምስት አደለም አንድ ሀያ አደለም አርባ ሺህ ሰብ ዲኖሚኔሽን ፈጥረዋል ማለት ነው። አርባ ሺህ ሰባ ምናምን ዲኖሚኔሽን እና አሁን ይህ ምን ማለት ነው ከተባለ ከየት ነው የመጣው? ከተባለ ያው እያንዳንዱ የራሱ ኢንዲፔንደንት የግለሰብ የግላዊ ኢንተርፕሬቴሽን እና መተርጎም አለ ማለት ነው፣ በመጽሐፍ ቅዱስ ላይ ማለት ነው። ስለዚህ አሁን ቀጥታ እንትን ያለው ቻለንጅ ያደረገው ስቱዋርትን በዚህ ዙሪያ ላይ ነው። እና አሁን ሲምቦሊክ፣ እናንተ ሲምቦሊክ ናችሁ ሲምቦሊክ ነው ትላላችሁ፣ መጽሐፍ ቅዱስ ግን እንደዛ። አሁን ቀጥታ ወደ ቪዲዮ እንሂድ እና ቪዲዮ ለመተርጎም እሞክራለሁ፣ በሚችለው መልክ። ዲያቆን ምህረት ተነስቶ ግልጽ የሆነ ጥያቄ ያቀርብለታል እናንተ ክሊፍና ስትወርት ከዚህ በፊት በስርዓተ ጥምቀት እና በስርዓተ ቁርባን ዙሪያ ላይ እናንተ ያው እንደ ምሳሌ አድርጋችሁ ስታስተምሩ፣ ወይም ሲምቦሊዝም ብቻ እንደሆነ ስታስተምሩ ውላቸዋል። ነገር ግን የአንደኛ ክፍል ዘመን የሁለተኛ እንዲሁም የሶስተኛውም ክፍል ዘመን ያሉት አባቶች ከነገረ ድህነት ጋር አስይዘው ስጋው እውነት ስጋው እንደሆነ ደሙም እውነት ደም እንደሆነ አስተምረዋል። እነዚህ አባቶች ደግሞ መጽሐፍ ቅዱስን የሰጡን መጽሐፍ ቅዱስን ካኖናይዝ አድርገው ኮምፓይል አድርገው ያቀርቡልን የተረጎሙልን አባቶች ናቸው። ስለዚህ የእናንተ ትርጓሜ ከየት ነው የሚመጣው? የመጽሐፍ ቅዱሳችሁ ሀቀኝነት ወይም ትርጓሜው ከየት ነው የሚመጣው በሚለው ትልቅ ጥያቄ ጣልለት ማለት ነው። ስቱርት ቶሎ ብሎ መለሰ እና እንደዛ ከሆነ ታዲያ ለምን ብዙ ክርስቲያኖች በዛን ጊዜ አልተቀበሉትም? ይሄን አይነት አሁን የምትለውን ወይም በአሁኑ ሰዓት ብዙ ያልተቀበሉት አሉ ብሎ መለሰለት ማለት ነው። አሁን ይሄ ምንድን ነው አድ ፖፕለም ይባላል ወይም አፒል ቱ ፖፕላሪቲ። አንድ ነገር እውነት መሆን አለበት ብዙ ሰው ስላመነው እውነት መሆን አለበት፣ ወይም ብዙ ሰው ስላላመነው ውሸት መሆን አለበት የሚል ይሄ አድ ፖፕለም ፋለሲ ይባላል፣ ወይም አፒል ቱ ፖፕላሪቲ ፋለሲ ይባላል። እንደ ስትሮሜንም ማየት ትችላላችሁ። እና አሁን እዚህ ጋር ቶሎ ብሎ መለሰለት፣ እንደዛ ከሆነ ታዲያ ለምን ብዙ ክርስቲያኖች፣ ማን ነው ብዙ አማኝ ያልሆኑ ሰዎች አሉ፣ ወይም ወንጌልን ያልተቀበሉ ብዙ ሰዎችም አሉ። ታዲያ እነሱ ምንናቸው? ነው የእነሱ ነው ትክክል ልንል ነው ብሎ ተናገረ። ስቲዋርትም ታዲያ ከቻልክ በሁለቱም በኩል ያሉት አባቶችን ጥቀስልኝ፣ አንዱ እንደዚህ ይላሉ፣ አንዱ ደግሞ ምሳሌ ነው የሚሉትን ጥቀስልኝ ሲል ዲያቆን ምህረት ደግሞ መልሶ አይ አንተ በምትለው ሳይድ እኮ የሚጠቀስለትም ሰው የለም። ይሄ አስተምሮ የመጣው የዛሬ አምስት መቶ ክፍለ ዘመን ነው እና ይሄ አስተምሮ አባቶቻችን ያገኙት ቀጥታ ከደቀ መዛሙርት በአንደኛ ክፍለ ዘመን ያስተማሩት እና ምስክር አድርገው ለቤተ ክርስቲያን ያስረከቡት አስተምሮና ትርጓሜ ነው ብሎ መለሰለት። ስትወርት ደግሞ አይ በዛን ጊዜ እኮ ኤግዛክትሊ እንደዛ አድርገው አይደለም ያመኑት የተቀበሉት ክርስቲያኖች በዛን ጊዜ፣ ምናልባት በዛን ጊዜ የነበሩት ቅድመ አባቶች ወይም ቸርች ፋዘር የሚባሉት ምናልባት አሳልፈውት ሊሆን ይችላል። ይህን አይነት አስተምሮ ግን ምእምናኑ በዛ ሰዓት ላይ በፈርስት ሴንትሪ ወይም በሴኮንድ ሴንትሪ ላይ እንደዚህ አይነት አስተምሮ ወይም እንደዚህ የሚል አማኞች የመሰከሩ አማኞች የሉም እና አሁን እዚህ ጋር የሚያሳየው ያው አማኞች አማኞች አንደኛ አማኞች ቀጥታ የሚማሩት ከነዚህ ከቸርች ፋዘር ከሚሉት ወይም ከቅድመ አባቶች ከሚሉት ነው የሚማሩት። ሁለተኛ ስትወርት የሚለው አስተምሮ ደግሞ ወይም ምሳሌ ደግሞ በእነሱ ዘንድም ራሱም ተጽፎ አልተገኘም፣ በአባቶች በኩልም በምዕመናንም በኩልም የለም ብሎ ተናገረ። በዚህም ተጨማሪ ዲያቆን ምህረት አንደኛ ቆሮንጦስ ምዕራፍ 11 ቁጥር 29 እስከ 30 ጠቀሰለት። ምን ይላል? ሳይገባው የሚበላና የሚጠጣ የጌታን ስጋ ስለማይለይ ለራሱ ፍርድ ይበላልና ይጠጣልና። ስለዚህ በእናንተ ዘንድ የደከሙና የታመሙ ብዙዎች አሉ፣ አያሌዎችም አንቀላፍተዋል ብለው ጠቀሰለት። አሁን ይሄ የሚያሳየው ምንድነው? ምሳሌ ብቻ ከሆነ የእግዚአብሔር ስጋ እና ደግሞ ለምን እነዚህ ሰዎች ታመሙ? ለምን ሞቱ? ህማምስ ለምን አገኛቸው? ምን አይነት ስጋና ምን አይነት ደም ቢሆን ነው? ምን አይነት ህብስት ቢሆን ነው? ከሚል አንጻር አመጣለት ማለት ነው። ትልቅ ጥያቄ ነው። ያው ስትወርት እንደዚህ አይነት ጥያቄም ያው ዝግጁም አልነበረም፣ እና ወደ ተለያየ አይነት ነጥቦች መግባት ጀመረ ማለት ነው። እንደውም ለመልሱም ዝግጁም ስላልነበረ ከእንደገና ደገመልኝ ብሎ መለሰው። ደገመለት ጥያቄውን ማለት ነው። እና ብዙ አይነት ነገር ተናገረ ምንም ያው ሁል ጊዜ ኮንቴክስቱን ማየት ያስፈልጋል ያው ያ ብዙ ጊዜ ፕሮቴስቶች ችግር ላይ አርጊመንት ዲቤት ላይ እንትን ሲሉ ኮንቴክስቱ ኮንቴክስቱ ይላሉ ግን ኮንቴክስት ባል ቅድም እንዳልኩ ኮንቴክስቱ ማለት ነው ማን ነው ኮንቴክስቱ የሚፈታው ትርጓሚው የሚሰጠን ማን ነው ከእንትን ጋርም ያው ከሴቶች ሻሽ ጋር አስይዞ እነሱስ እንደዚህ ቢለብሱ ባይለብሱ ምናምን እያለ የማይገናኘውን ለማገናኘት ይሞክራል ማለት ነው። እዚህ ጋር ስትወርት እና ወደ መጨረሻ ላይ ምን ላይ ደረሱ? ወደ ትራንስሰብስቲዩኤሽን ላይ ደረሱ። ወደ ስትወርትም ያለ ትራንስሰብስቲዩኤሽን ድህነት የለም ምን አይነት አስተምሮ ነው ብሎ ጠየቀው። አይ እኔ እኮ በትራንስሰብስቲዩኤሽን ወይም ስኮላስቲክ ዲፋይን የተደረገው ትራንስሰብስቲዩኤሽን የሚለውን እኔ አላምንም። ትራንስሰብስቲዩኤሽን በነገራችን ላይ ምን ማለት ነው ከተባለ ትራንስሰብስቲዩኤሽን ማለት አካደሚክ ትርጓሜው ማነው? አካደሚክ ዴፊኒሽኑ ወይ ትርጉሙ ይሄ ህብስቱ ወደ ስጋው፣ ወይኑ ወደ ደሙ የሚገልጽበት ፕሮሴስ ነው። በቤተ ክርስቲያናችን አስተምሮ ደግሞ በተለይ በኦሪንታል ማለት ነው እኛ እንትኑ ላይ ፎከስ አናደርግም፣ ዴፊኒሽኑ ላይ ወይም ፊሎሶፊካል ፍሬምወርክ በዛ ግድብ አናስቀምጠውም። የእግዚአብሔርን ስጋው ደሙ ወይ ዩክሪስቱን ፊሎሶፊካል ዴፊኒሽን ወይም ፕሮሴሱን አንገልጸውም ለዛ ነው ሚስጢር ምንለው፣ ሚስጢር ምንለው። ይሄ በነገራችን ላይ ታምስ አኩይነስ ያመጣው የዌስተርን ስኮላስቲክ የሱ ቴዎሎጂ ነው። እና ኦርቶዶክስ ቴዎሎጂ ግን ሚስቲካል ነው የምንለው። ፈርም ቼንጅ ፕንስ በት ዊ ዱናት ዲፋይን ው ሀፕንስ። ለዛ ነው ሆሊ ሚስትሪ ወይም ሚስጢረ ቁርባን ምንለው። ለዛ ነው ትራንስስቱዌሽን ደግሞ ሚስጢረ የሚለውን ያወጣውና ፕሮሴሱን እዛው ላይ ይገልጽልል። ካቶሊኮችንም አይታችሁ ከሆነ ህብስቱን ከላይ ወደ ሰማይ አድርገው ህዝቡ ሁሉ እንዲያየው ያደርጋሉ። እኛ ደግሞ እንኳን ያቀርቶ መጋረጃ አለ። ከዛ ደግሞ ስናቆ ቄሶቹ ሲያቆርቡ ራሱ በእጃቸው እንደምንም ብለው ደብቀው ነው የሚያቆርቡ አፋቸው እስከሚገባ ድረስ ማለት ነው። ለምን? ሚስጢራዊ ስለሆነ መታየት የሌለበት በጣም የረቀቀ ሚስጢር ስለሆነ ማለት ነው። ስለዚህ አሁን እዚህ ጋርም ትራንስሲቱዌሽን እና ስለ ነገረ ድህነት ውስጥ እየገቡ እናያለን ማለት ነው። ይኸው እንደምታውቁት ፕሮቴስታንቶቹ ብዙ ጊዜ እነሱ የሚያምኑት አንዴ ድነናል የሚለው አስተምሮን ያላቸው ወይም ዋን ሴቭድ ኦልዌይስ ሴቭድ የሚል አስተምሮም አላቸው እና ይሄ ደግሞ ፈጽሞ ከመጽሐፍ ቅዱስ የራቀ አስተምሮ ነው እና እንደ ዲያቆን ምህረት ሐዋርያት ያስተማሩት እንደዚህ አይደለም። ወደ ኤፌሲያን ሰዎች ምዕራፍ ሁለት ቁጥር ስምንት ብንሄድ ድነናል ይላል። አንደኛ ቆሮንጦስ ምዕራፍ አንድ አስራ ስምንት ሲል ደግሞ እየዳን ነው ይላል። ከዛ ደግሞ ወደ ሮሜ ምዕራፍ አምስት ቁጥር ዘጠኝ እስከ አስር ስንሄድ ደግሞ እንድናለን። ድነናል፣ እየዳን ነው ወደፊት ምንድናለን የሚል ፓስት ፕሬዘንት ኤንድ ፊውቸር ነው የሚያስተምረው ነው መጽሐፍ ቅዱስ ማለት። በነገረ ድህነት ዙሪያ ላይ ፕሮሴስ እንደሆነ የአንድ ጊዜ ጉዳይ እንዳልሆነ ያስተምራል ቤተክርስቲያናችን ወይ መጽሐፍ ቅዱስ ማለት ነው። አሁን በእነሱ ዘንድ አንዴ ከዳን ይበቃናል የሚል አንዴ የራሳችን እምነታችን ከሰጠ ነው ወይም ታምን ይበቃናል የሚል ደግሞ እንዳልኳቸው ከብዙ መጽሐፍ ቅዱስ ጥቅሶቹ ጋር ይጋጫል። አሁን ለምሳሌ ወደ ገላትያ ገላትያ ሰዎች ምዕራፍ አምስት ብንሄድ ቁጥር አራት ላይ በህግ ልትጸድቁ የምትፈልጉ ከክርስቶስ ተለይታችሁ ከጸጋው ወድቃችኋልና። አሁን ይህም ማለት ነው ከክርስቶስ ጋር የነበሩ ሰዎች ከጸጋ መለየት እንደሚችሉ፣ ከእግዚአብሔር ረድኤት መለየት እንደሚችሉ ያሳያል። ወደ አንደኛ ቆሮንጦስ ምዕራፍ ዘጠኝ ቁጥር 27 ላይ ብንሄድ ጳውሎስ ምን ይላል? ነገር ግን ሌሎች ከሰበኩ በኋላ ራሴ እየጣልሁ እንዳልሆን ስጋዬን እየጎሰምሁ አስገዛዋለሁ ይላል ከዚም ቀጥሎ ደግሞ ስለ ሲነርጂዝም ደግሞ ይጠቅሳል ማለት ነው ዲያቆን። ሲነርጂዝም ማለት በቴዎሎጂ ዘንድ ያው አንድ መሆን የሚለው ቃል በአምላክና በሰው ልጆች መካከል የመዳን ሂደት በትብብር ለመከናወን የሚያደርገውን ጥረት ያመለክታል ማለት ነው አይደለ? ወይም በመለኮታዊ ጸጋና በሰዎች ነፃ ምርጫ መካከል ያለውን ዝምድና የሚያጎላ ሲሆን ይህም ሁለቱም ለመዳን አስፈላጊ መሆናቸውን ያመለክታል ማለት ነው። ስለዚህ ከነገር ደህንነት ጋር ሲነርጂዝም ወይም የእግዚአብሔር እና የራሳችንም ያለን ቅርብነት ያመለክታል ማለት ነው። እና ሲነርጂዝም በቴዎሎጂ ክፍል በጣም ትልቅ ክፍል ነው። ከነገረ ድኅነት ውስጥም ጋርም የታወቀ ክፍል ነው እና ብዙ ጊዜ እናያለን፣ ፕሮቴስቶች ይህን የመሰሉትን አስተምሮ ሲክዶ ሲሉት እናያለን። በዚህም ተጨማሪ ደግሞ ዲያቆን ምህረት ወደ ሮሜ ሰዎች ምዕራፍ አራት ሀረ ቅዱስ ጳውሎስ ስለ አብርሃም ምን አለ? ቁጥር 3 ላይ አብርሃምም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ይላል። ማን ምን እየጠቀሰ ነው ቢባል፣ ዘፍጥረት ምዕራፍ 15 ቁጥር 6 እየጠቀሰ ነው ቅዱስ ጳውሎስ ማለት ነው። እዛ ላይ ራሱ ቃል በቃል አብርሃም በእግዚአብሔር አመነ ጽድቅ ሆኖ ተቆጠረለት እያለ ምዕራፍ 15 ላይ፣ ጽድቅነትን ስላመነ ተቆጠረለት ነው ወይ ነው። አሁን የእሱ አርጊመንት፣ የዲያቆን ምህረት አርጊመንት ስላመነ ነው ጽድቅ ሆኖ የተቆጠረለት። ከምዕራፍ 15 በፊትስ ምን አደረገ? አሁን ጥያቄው ያ ነው። አሁን ስላመነ ነው ጽድቅነት ያገኘው ወይስ ከዛ በፊት ብዙ ስራ ሰርቷል ወይ ነው? ወደ ሶስት ምዕራፎች ወደ ኋላ ብንሄድ ብዙ የሰራቸው ስራዎች አሉ፣ አብርሃም ማለት ነው። ዝም ብሎ አይደለም እዚህ ደረጃ ላይ የደረሰ ወይም ጽድቅ ተብሎ የጠጥ የተጠራው ዝም ብሎ ስላመነ አይደለም በሚል ምሳሌ አመጣለት ማለት ነው። ከዛ ቀጥሎ ስቲዎርትም ደግሞ ፈያታዊ ዘየማንስ እሱ አሁን ሳይጠመቅ ሌሎችንም የምትለውን ሁሉ ሳይደርግ ነው መንግስት ሰማይ ወይም ገነት የገባው ታዲያ እንዴት እሱ እንትላለህ ብሎ ምሳሌ አመጣለት። ዳይቆን ምረትም እግዚአብሔር ሚያድ ነው እያንዳንዱ የህይወታችን ሁኔታዎችን አይቶ አመቻችቶ ነው በነገር ድህነት ላይ ያለው የቤተክርስቲያናችን መልስ እንደዛ ነው እያንዳንዱ ነገር ሰርክምስተንሻል ነው እንደ ሁኔታ ነው አለ አሁን ለምሳሌ የማቴዎስ ወንጌል ምራፍ 25 ለምሳሌ ጠቀሰ ምራፍ 25 ቁጥር 14 እስከ 15 እነዛ ሶስት እንትኖች የተሰጣቸው ማለት መክሌት የተሰጣቸው ማን ናቸው? ለምሳሌ ባሮችን ጠርቶ ያለውን ገንዘብ እንደሰጣቸው እንዲሁ ይሆናልና ላይ አንዳንዱ እንደ አቅሙ ይላል። ላይ አንዳንዱ እንደምን ሰጠው? እንደ አቅሙ የሰጠው አንድ አምስት መክሌት ተሰጠው፣ አንድ ሁለት ተሰጠው፣ አንድ አንድ ደግሞ አንድ ተሰጠው ማለት ነው። ስለዚህ አሁን ይሄ የሚያሳየው ምንድነው? የሰው ልጅ የሚሰጠው እንደ አቅሙ እንደሆነ። ከዛም ሌላ ምሳሌ ምን አመጣ? ጫካ ውስጥ ያሉት ለምሳሌ እነዚህ አመዜን የሚባሉት ጎሳ ወይም ትራይብ እነሱ አሁን ምንም ወንጌል ያልደረሳቸው ጫካ ውስጥ የሚኖሩ ሰዎች ናቸው። ታዲያ እነሱ አሁን እንዴት ነው የሚታዩት ብሎ ምሳሌ አመጣለት። አሁን በቤተ ክርስቲያናችን ይሄ ኢንቪንሲብል ኢግኖረንስ የሚለውም አስተምሮ አለ። ያ ማለት ስላልተማሩ ወይም ወንጌሉን ስብከቱም ስላልደረሳቸው እግዚአብሔር ሊፈረድባቸው አይችልም የሚል አስተምሮ አለ፣ በዚህ ዙሪያ ላይ ማለት ነው። ግን ነገሮችን ሁሉ ሰብሰብ ለማድረግ እኔ ግን የመጣሁት ልጠይቅ የፈለኩት ከኤፒስቲሞሎጂካል ፖይንት ነው እንጂ ከነገረ ድነት ጋር እየተያያዘ አይደለም ብሎ አርጊመንቱን መልሶ ወደ መስመራ ሲያዘው ማለት ነው። ኤፒስቴሞሎጂካል ማለት ምን ማለት ነው? የኩስችን ኦፍ ኦሪጂን የምናስተምረው የምንማረው ነጥቦቹ መነሻቸው ከየት ነው? ኦቶሪቲውስ ከየት ነው የሚለው አስተምሮ ማለት ነው። ስለዚህ እንደዚህ አይነት ትምህርት አለ ማለት ነው። ኤፒስቴሞሎጂካል ይባላል። እና በዛ ዙሪያ ላይ ነበር ሲጀምር፣ ገና መጀመሪያ ራሱ አንዱ የስጋው ደግሞ አርጊመንቱ ይሄ ይሄ ነው፣ ትርጓሜው። ኦሪጂኑ ደግሞ የትርጓሜ ኦሪጂን ደግሞ ከዚህ ከአባቶች ነው የሚፈልቀው፣ የወጣው ከነሱ ነው። እና እኔ ብተረጎም አንተን ብተረጎም ምንም አይጠቅምንም። እኛ እኛ መተርጎም ያለብን ቅድመ አባቶች መጽሐፉን ሰብስቦ ላዘጋጁልን እነሱም ነው ሲጀምር መጀመሪያ የደረሳቸው በዛም ዘመን ላይም የነበረው የጉባኤ ስምምነትም፣ በዛ መሰረት ብንሄድ የበለጠ እውነት ላይ እንደርሳለን። ስቱወርትም ደግሞ በኢንፋሊቢሊቲ በሚለው ኮንሰፕት ላይ ለመጠየቅ ወይም ለመመለስ ሞከር። ኢንፋሊቢሊቲ ማለት በጉባኤዎቹ በአንደኛ፣ በሁለተኛ፣ በሶስተኛ ባሉት ጉባኤዎቹ ላይ ኢንፋሊቢሊቲ ተሰይመው ነበር። ኢንፋሊቢሊቲ ማለት የማይሳሳቱ ጉባኤዎቹ፣ በቤተ ክርስቲያናችን አስተምሮ መንፈስ ቅዱስ ይመራቸዋል ስለሚመራቸው እኛ ኢንፋሊብል ነው ብለን ወይም አይሳሳቱም ብለን ነው የምናምነው። እና አሁን እናንተ አይሳሳቱን ብላችሁ ግን ስንት ነገር ቀያይራችኋል ብሎ ትክክል ያልሆነ ነገር አመጣ። አሁን እዚህ ጋር ማለት ነው መቼ የተቀየሩበት ለምሳሌ መቼ ነው። ከዛ ቀጥሎ ለምሳሌ ብሎ ቫቲካን ዋን ጉባኤ ወይም ካውንስል ቫቲካን ቱ ካውንስል ቫቲካን ስሪም ብሎ ጨምረው አንደኛ እኔ ካቶሊክ አይደለሁም፣ ኦርቶዶክስ ነው። ሁለተኛ ባትከንስል የሚባልም ጉባኤ ካውንስልም የለም። ይህንስ ለምንድን ነው የምጠራብኝ? እኔ እኛ እኔ ኦርቶዶክስ ነኝ። እነዚህ አሁን የጠቀስካችሁ ጉባኤዎቹ ለእኛ ጉባኤ አይደሉም፣ የተወገዙ ጉባኤዎች ናቸው። ስቱዋርትን ምን ብሎ ጠይቀው። አሁን እኮ የምጠይቅኝ ስለ ቅድመ አባቶች አይደለ እንዴ? አይ እኔ አሁን የምጨይቅ በአጠቃላይ ስለ አንደኛ እና ሁለተኛ ክፍለ ዘመን ያለህን መረጃ አሳየኝ። በዛን ጊዜ ያሉት ክርስቲያኖች አንተ የምትለውን ብለዋል ወይ? ስጋ ወደሙ እውነት፣ ምሳሌ ምሳሌ ብቻ ነው ወይ ባፕቲዝም ወይም ስርዓተ ጥምቀት ጥምቀት ራሱ ምሳሌ ነው ወይ የሚል ወይ ደግሞ አንድ ይድናል የሚል አስተምሮ እስኪ አንድ መረጃ ብቻ አምጣልኝ። ምክንያቱም ይሄ የምትለው ነገር ሁሉ የዛሬ አምስት መቶ ዓመት ብቻ ነው የመጣው አዲስ አስተምሮ ነው እና አንድ ሰው እስኪ ጥቀስልኝ ብሎ ጥያቄ ጠየቀው ማለት ነው ማለት ነው። ስቱዋርት መልሶም ሂስቶሪክሊ እኔ አጥንቸዋለሁ በዛን ጊዜ ከአይሁድ እምነት ወደ ክርስቲያን እምነት የተቀየሩት ሰዎች እንደዚህ አይነት አስተምሮ እንዳልነበራቸው ፈጽሞ ይሄን እንደማያምኑ ብሎ ይናገራል። ግን አሁን ትልቁ እስካሁን ድረስ ስናየው የነበረው የስትወርት ችግር ምንድ ነው? አንደኛ መጽሐፍ ቅዱስ ጥቅስ ወይም ሂስቶሪካል ኮንቴክስትም ኤቪደንሻል የሆነ ወይም ኢምፒሪካል የሆነ አይነት መረጃ አይሰጠንም። የራሱን ኦልሞስት ፍልስፍና ነው የሚያመጣው እና አሁን እዚህ ጋርም ራሱ ክርስቶስ እንዴት ራሱን ይበላል፣ እዛ ጋር ጸሎተ ሐሙስ ላይ እንዴት ራሱን በላ እንዴት ራሱን በላ ልትል ነው፣ እንዴት እንደዚህ ያደረገ ልትል ነው ብሎ ሲናገር ነበር ማለት ነው። ከዚህ በፊትም አይታችሁ ከሆነ ቪዲዮ ላይ ዮሐንስ ምዕራፍ ስድስት ላይ በስነ ስርዓት እኮ ተናግሯል። ምን አለ? ይሄ የእውነት ሥጋዬ ነው፣ ይሄ የእውነት ደሜ ነው ሲሉ አንዳንድ ደቀ መዛሙርቶቹ ደንግጠው ሄዱ ይላሉ። ከዚ ዞር ብሎ ሌሎቹ የቀሩትን አያቸውና እናንተስ መሄድ ትፈልጋላችሁ ወይ? ለምንድነው እንደዛ ያለው? ለምንድነው ሲጀምር እነሱ የሄዱት የሄዱበት ምክንያት እነሱ በስነ ስርዓት ስለገባቸው ነው። እንዴት ሰው ልጅ እንዴት ሰው ልጅ ሌላ ሰውን ይበላል ማለት እየተጠቀመው ክርስቶስ እዛ ላይ እየተጠቀመው ግሪክ ቃሉን ስለተረዱት ማለት ነው እኛ አሁን በእንግሊዝኛ ስናየው ያው ምሳሌ ሊመስልን ይችላል፣ አናሎጂ ወይም ሜታፎር ሊመስልን ይችላል፣ ሲምቦሊክ ሊመስልን ይችላል። ግን ግሪክ ቃሉን ስለተረዱት ነው። ሂደው ተነስተው ሄዱ ምናምን የሚልም አለ እዛ ውጭ ያሉትን ሁሉ ይሄንን ሁሉ ሰምተው እንትን እየተጸየፉ ወይም እንትን ያሉም አሉ። እና ለዛ ነው አሁን እዚህ ሰዓት ላይ ክርስቲያኖች ምን አይነት ክርስቲያን ናቸው አሁን እነዚህ ማናቸው ጥቀስልኝ እያለ ቻለንጅ ያደርገዋል ዲያቆን ምህረት ማለት ነው ስትዋርትን እና ማን ማን እየጠቀሰ ነው? እኔ እኮ አንደኛ ክፍለ ዘመን ላይ ያሉት እነ ኢግኔሽየስን እነ ጃስትን ማርትንን እነ አታጋራስን እነ ሬኔየስ እያለ ሲጠቅሳቸው ነበር ማለት ነው። ዲያቆን ምህረትም ከቻልክ አሁንም በድጋሚ ይጠይቃለው አሁንም እስኪ አንድ ሰው ጥቀስልኝ ብሎ ይነግረዋል። ምክንያቱም አሁን የምታደርገው ነገር ኤክስትሪምሊ በጣም ዴንጀረስ ነው። አንተ በራስህ መልክ ይህን እዚህ ጋር ቁጭ ሁሉ ህዝብ ይዘህ የራስን የግላዊ አስተሳሰብና ትርጓሜ ልትሰጥ ትችላለህ። በሌላ ዩኒቨርሲቲ ካምፕስ ደግሞ ሌላ ደግሞ ሰባት የመጡ ደግሞ የራሱን ግላዊ አስተሳሰብ ደግሞ እዛ ደግሞ ሂዶ ሊናገር ይችላል። ከዚህ ቀጥሎ ደግሞ የስቲዋርት አባት ክሊፍ ዋናው የሚታወቀው ክሊፍ ነው እና ክሊፍ መጣና፣ ይሄ ነገር በጣም እየረዘመ ነው እና ለመዝጋት ሞከር። የመጨረሻው ጥያቄያችን ዋናው ለአንተ ስልጣን የምትለው ዋናው አቶሪቲ ከየት ነው የሚመጣው ብሎ ጠየቀው ማለት ነው። ዲያቆን ምህረትም መልሶ ዋናው ስልጣንማ ከክርስቶስ ነው። በዛውም መሀል ደግሞ በዛ በኩል ደግሞ የእሱ ቅድስት የሆነች ቤተክርስቲያን አንደኛ ቲሞቴዎስ ላይ ምዕራፍ 3 ቁጥር 15 ላይ ቤተክርስቲያን የእውነት አምድና መሰረት ነው ይላል። ቤተክርስቲያን፣ ቅዱስ ቤተክርስቲያን እግዚአብሔር የሰጠን ቅዱስ ቤተክርስቲያናችን የእውነት መፍለቂያ፣ የእውነት ምንጭ እንደሆነች አንደኛ ቲሞቴዎስ ላይ ተጽፏል ማለት ነው። መጨረሻ ላይ ደግሞ ለመዝጋት ሲል ዲያቆን ምህረት ጳውሎስ በዚህ ዙሪያ ላይ ምን እንዳለው ሲያስተምረው ነበር ማለት ነው ጳውሎስ ይሄ የሽማግሌና የዲያቆናት ወይም ቢሾፕ ኤልደርስ ኤንድ ዲክን የሚባሉት የስልጣን ክፍፍል እንዳስተማረ በእያንዳንዱ በጽሁፎቹ ላይ እንዳስተማረ ሲናገር ነበር ማለት ነው ዲያቆን ምህረት እዚህ ጋር እና አሁን ይሄ የሚያሳየው ስልጣናቸውን ያገኙት ከደቀ መዛሙርት እንደሆኑ ማለት ነው። አሁን ክርስቶስ ደቀ መዛሙርትን ሾማቸው ማለት ነው። ስልጣን ሰጣቸው። ክህነት ከሾማቸው በኋላ እነሱ ደግሞ ለእነዚህ ለአካባቢ ላሉት ጳጳሳት አሁን ለምሳሌ ማርቆስ ወደ እስከንድሪያ ሄዶ ጳጳስን ሾመ። ቶማስ ደግሞ ወደ ህንድ ሀገር ሄዶ ሌላውን ይሾማል፣ ቤተክርስቲያን ያስፋፋሉ። እንደዚህ ነው። ሄዱና በአቦዱ መንፈስ ቅዱስ አጥምቁ እንደተባሉ ማጥመቅ ብቻ ሳይሆን እየሄዱ ጳጳስን ይሾማሉ፣ ስልጣን ያካፍላሉ። የአፖስቶሊክ ሰክሴሽን የሚባለው ከስልጣንም ጋር የተያዘ ነው እና ያው ስለረዘመ በዛ ዙሪያ ላይ ተጨባብጠው መጨረሻ ላይ ዘጉት ማለት ነው እና ወንድማችን ዲያቆን ምህረት ቃልዮት ያሰማልን፣ ብለናል በጣም እጅግ እጅግ በጣም ነው ያስደሰትከን፣ ያስኮራህን። እግዚአብሔር አምላክ አሁንም አገልግሎት ዘመንን ይጨምርልህ፣ ከዚህም አልፎ ደግሞ ለቅስና ማዕረግ ያብቃህ። ቤተሰቦችህንም ቄስ መላኩም ሁሉ እግዚአብሔር አምላክ አገልግሎት ዘመናቸውን ይባርክላቸው በጤና በእድሜ ሁሉ